ማንቸስተር ዩናይትዶች በጥሩ የዝውውር መስኮት የስድስት ቁጥር ተጫዋች ለማስፈረም አሁንም ትኩረት አድርገው እንደሚሰሩ እየወጡ ያሉ መረጃዎች ያሳያሉ። ቀያይ ሰይጣኖቹ በክረምቱ የዝውውር መስኮት ዘግይተው ቢሆን ከብራይተን ካርሎስ ባሌባን ለማስፈረም ሲሰሩ የተመለከትናቸው የነበረ ቢሆንም አሁን ደግሞ በመዝገባቸው ላይ ራሱን ካርሎስ ባሌባን እና የኖቲንጋም ፎረስቱን አማካኝ የሌዮተን ደርሰንን ጥር ላይ ለማስፈረም ከሚፈልጓቸው ዋነኛ ጫዎች መካከል እንደሆኑም ታውቋል። ነገር ግን ሁለቱ አማካኞች በክለቦቻቸው የውድድር አመቱን ሳይጨርሱ እንዲለቁ ፈቃድ ያገኛሉ ወይ የሚለው ጉዳይ ጥያቄ ውስጥ የሚገባ ሲሆን የሚለቁ ከሆነ እንኳን ቢያንስ ኖቲንጋም ፎረስቶች ከኤሊዮት ኤንደርሰን ከመቶ እስከ መቶ ሀያ ሚሊዮን ፓውንድ ድረስ ሊፈልጉ እንደሚችሉ ሲነገር፣ ከካርሎስ ባሌባ ደግሞ ብራይተኖች አሁንም ክረምት ላይ ሲጠይቁት የነበረውን መቶ ሚሊዮን ፓውንድ ሊፈልጉ እንደሚችሉ ተገልጿል። በሊጉ ሃይ ፕሮፋይል ያላቸው እነዚህና አማካኞች ታዲያ ለማንቸስተር ናይትድ የመጫወት ፍላጎት እንዳላቸው በስፋት ሲነገር በተለይ ባሌባ ክረምት ላይ የቆመውን ድርድር ከብራይተር ጋር እንዲቀጥል ትልቅ ፍላጎት እንዳለው የተለያዩ መረጃዎች ያሳያሉ። የሊቨርፑሉ አሰልጣኝ አርኔስ ሎት አሁንም ቢሆን በቀያዮቹ አመራሮች ዘንድ ተቀባይነት እንዳለው ፋብሬዚዮ ሮማኖ ይዞት የወጣው መረጃ አመላክቷል። በመርሲሳይሩ ቡድን ውስጥ ትልቅ የሚባል የውጤት ማሽቆልቆል ውስጥ የሚገኘው አርኔስ ሎት በመጪዎቹ ጊዜያቶች በሊቨርፑሉ ቤት ያለው ቆይታ ምን ሊሆን ይችላል የሚለው ጥያቄ በተደጋጋሚ ሲነሳ ቢቆይም አሁንም ቢሆን የሊቨርፑል አመራሮች ክለቡ ከገባበት የውጤት ማጣት ነገሮችን ሊያስተካክል የሚችለው ብቸኛው ሰው አድርገው እንደሚወስዱት የተሰማ ሲሆን እሱም በሌላ አሰልጣኝ ለመተካት እስካሁን ድረስም እንዳላሰቡ መረጃዎች አሳያሉ። እንደውም ሊቨርፑሎች ዳግም ከክረምቱ የቀጠለ በሚመስል መልኩ ወደ ዝውውር በመግባት ደካማ በሆኑ ቦታዎች ላይ ዝውውሮችን ለመፈጸም እንዳቀዱ እየወጡ ያሉ መረጃዎች አሳያሉ። ሊቨርፑሎች በጥሩ የዝውውር መስኮት ቢያንስ ወደ ስብስቡ አንድ ተጨማሪ ተጫዋችን የመጨመር ትልቅ ዕቅድ እንዳላቸው መረጃ ያሳያል። ዳግም ከገቡበት የውጤት ማጣት ለመውጣት ቢያንስ የተከላካይ ስፍራቸውን ማደስ እንደሚገባቸውም በርካቶች ያምናሉ። ባርሴሎናዎች ስፓንያርዱን ለገብ የተከላካይ ስፍራ ተጫዋች ኤሪክ ጋርሲያን ኮንትራት እስከ 2030 ድረስ ማራዘም እንደተቃረቡ ሞንዶ ዲፖርቲቮች አስነብበዋል። በካታላኑ ቡድን በተለያዩ ሚናዎች እየተጫወተ የሚገኘው ጋርሲያ በአንስ ፌሊክ ተወዳጅ ከሆኑ ተጫዋቾች መካከል ግንባር ቀደሙ ሲሆን፣ እሱም በቡርኑስ ለመቆየት ፍላጎት ያለው ሲሆን፣ የኮንትራት ፊርማ ሂደቱንም እንዲፋጠን ይፈልጋል። እንደሚታወሰው ጋርሲያ በላ አካዳሚ የተገኘ ኮኮብ የነበረ ቢሆንም በማንቸስተር ሲቲ ቤት ነበረ ራሱን በደንብ ማሳየት ችሎ የነበረው በ2001 ባርሴሎናንም ከተቀላቀለ በኋላ ወጥ የሚባል አቋም ማሳየት ተስኖት በዣቬርና እንደዚ አሰልጣኝነት ዘመን እምነት አቶ ለየሮና በውሰት ተሰጥቶ እንደነበር ይታወሳል። ነገር ግን በጀርመናዊ አሰልጣኝ ሀንስ ፌሊክ ዳግም መወለድ የቻለው አማካኙ በቀኝ መስመር ተመላላሽነት፣ በማል ተከላካይነት፣ በተከላካይነት፣ በአማካኝነት እየተጫወተ ትልቅ ግልጋሎት እየሰጠ ይገኛል። ይህንንም ተከትሎ ታዲያ ክለቡ ባርሴሎና በአቋሙ ደስተኛ ሲሆን ኮንትራቱም እንዲታደስ ቀድመው ነበረ ስራዎችን የጀመሩት።